በኢትዮጵያ የጥበብ ኢንዱስትሪ ላይ የራሷን አሻራ ያበረከተች በርከት ባሉ የቴሌቪዥን ድራማዎች ትልቅ አድናቆት የተቸራት በምትጫወታቸው ገጸባሪዎች የተዋጣላት ለየት ያሉ ገጸባሪዎችን ተላብሳ በምትጫወትበት ጊዜ እስከ መሆን ጥግ ደርሳ የምታሳይ በኢትዮጵያ የቲቪም ሆነ የሬዲዮ ማስታወቂያዎች ከአርቲስት ሰራዊት ፍቅሬ ጋር ከ3500 በላይ ስራዎችን የሰራች አርቲስት ሙሉአለም ታደሰ በሀገራችን፣ ክብር ከተቸራቸውና ለበርካታ ሴት አርቲስቶች ሮልሞዴል ከሆኑ አርቲስቶች መካከል የምትጠቀስ ድረስ እሷን አይቶ በጥንካሬ የስኬት ጫፍ የደረሱ ሴት የሀገራችን አርቲስቶች እልፍ ናቸው። በእውነትም የጥንካሬ ማሳያ መሆን የምትችል የህይወታ ፈተናዎችን በመቋቋም አሁን ላይ ለሌሎች አሪያ የሆነች አርቲስት ምናት አርቲስቷ ለምን ከሰራዊት ፍቅሬ ጋር ማስታወቂያ መስራት እንዳቆመች እና ለምን ከብሔራዊ ቲያትር እንደተባረረች ይህን እና ሌሎች ስለ ሙሉአለም ያልተሰሙ ታሪኮችን የምንነግራችሁ ይሆናል። ብቻ እናንተ እስከ ቪዲዮ መጨረሻ አብራችሁን ዝለቁ። አርቲስት ሙሉአለም ታደሰ ወደ ጥበቡ የገባችበት አጋጣሚ የዘጠነኛ ክፍል ተማሪ ያለች ነበር። በልጅነት የጥበብ ፍላጎት አልነበራትም። እንደ ማንኛውም ህፃን ያየችውን መሆን ትፈልግ ነበር። በዛን ጊዜ ምንም አይነት ሚዲያዎች አልነበሩም። የቴሌቪዥን ድራማዎችም ያን ህል እይታ አልነበራቸውም። የኢትዮጵያ ብዙ የጥበብ ሰዎች የሚጽፏቸው ልብ ወለድና ታሪካዊ መጽሀፍቶችን አብዝታ ታነብ ነበር። በዚህ ጊዜ አርቲስት ሙሉአለም ታደሰ የምታያቸው ፊልሞችንም ሆነ የምታነባቸው ልብ ወለድ ታሪኮችን ትን ለማመድ ስለነበር። ይህንን ያየው ባለቤቷ በጊዜው ከአዲስ አበባ ዩኒቨርሲቲ ቲያትር ሊያሰለጥኑ ችሎታ ላላቸው ፍላጎት ኑሯቸው እድሉን ላላገኙ ወጣቶች ስልጠና ይሰጥ ስለነበረ የሙሉአለምን ችሎታ ያየው ባለቤቷ እንድትሞክር ስላሰበ አስመዘገባት። እሷም ስልጠናውን በደንብ እየተከታተለች ሳለ የሙያ ብቃት አለኝ ወይ የሚለው ነገር እርግጠኛ አልነበረችም። በመጨረሻም ስልጠናውን ተከታትላ ጨረሰች። የኮርሱ ማጠቃለያ የነበረውም ቲያትር ሰርቶ ማቅረብ ስለነበረ ለመተሐራ ህዝብ አቀረበች። ከህዝቡም ባገኘችው ጨብጨባና አድናቆት ችሎታው እንዳላት ተገነዘበች። ወደ ብሔራዊ ቲያትር በማቅናትም መመላለስ የጀመረችው አርቲስት ሙሉአለም ታደሰ ብሔራዊ ቲያትር ቤት ተወዳድራ ከገባች በኋላ ትንሽ የሚባሉ ስራዎችን እንደሰራች የስራ ባልደረቦቿ የሰራቻቸው ስራዎችን በማየት ለወደፊት ትልቅ ተስፋ ያላት ባለ ድንቅ ተሰጦ መሆኗን ተገነዘቡ። የስራ ባልደረቦቿ ስለ እሷ ሲናገሩ ለቲያትር ያላት ክብር የተለየ እንደሆነም ይገልጻሉ። ለብዙ ሰዎችም ምሳሌ መሆን የምትችል ታላቅ የጥበብ ሰውም ነች። ስራውን ከመስራቷ በፊት በደንብ አይታ ነው የምትሰራቸው። ስራዎችንም ይበልጥ ነፍስ ትዘራባቸዋለች። የተሰጣትን ስክሪፕት ቢጨመርበት ቢቀነስበት በማለት ሀሳቡንም ትሰጣለች። ይህም ለየት ያደርጋታል ይላሉ። ብዙ የስራ ልምዶች ስላላትም ለአዳዲስ ሙያተኞች ለሙያው ፍቅር እንዲኖራቸው ታደርጋለች። ማንኛውም ባለሙያ የሚሰጣትን አስተያየት ትቀበላለች፣ ትተገብራለች እያሉ ወዳጆቿ ይመሰክሩላታል። በ202 በኢትዮጵያ ፋይን አርቲስት እና ማስ ሚዲያ የተዘጋጀው የምንጊዜ ምርጥ ተዋናይ ሽልማት ተሸልማለች። በትወና በርከት ያሉ ቲያትሮች ላይ ተሳትፋለች። በአጭር ተውኔቶችም አቅሟን አሳይታለች። በብዙ ተከታታይ የቴሌቪዥን ድራማዎች እና ፊልሞች ላይም ተሳትፋለች። አርቲስት ሙሉአለም ታደሰ ከትወናው ባሻገር ምርጥ ድምፅ ያላትና ሙዚቃን ተረድታ የምትዘፍን ስትዘፍን፣ የብዙ ሰዎችን ቀልብ የምትሰበ ለመሰብሰብ ከሀገራችን የጥበብ ሰዎች ውስጥ ቢዘፍኑ ይዋጣላቸዋል ከሚባሉ አርቲስቶች መካከልም አንዷ ነች። የድሮ ሙዚቃዎችን የምታንጎራጉርና ከድሮ የጥላሁን ገሰሰንና የሙሉቀን መለሰን የምታደንቅ ካሁኑ ደግሞ የቴዲ አፍሮንና የጎሳዬ ተስፋዬን የምትወድ መሆኑን ትናገራለች። አርቲስቷ ከጥበብ ውጪ የተፈጥሮ አድናቂም ናት። ተፈጥሮን ማድነቅ ብቻም ሳይሆን መንከባከብም ትወዳለች። የዱር እንስሳት የበጎ ፈቃድ አምባሳደርም ነች። ለእንስሳት ያላት ክብር ለየት ያለ ነው። ስለ ዱር እንስሳት ለእያንዳንዱ ያላ ያላት እውቀት የሚያስገርምም ነው። ከትወናም ውጪ በርከት ያሉ ማስታወቂያዎችንም ሰርታለች። ከአርቲስት ሰራዊት ፍቅሬ ጋር ከ3500 በላይ ማስታወቂያዎችንም ሰርታለች ትውቃቸው። አርቲስት ሙሉአለም ታደሰ ብሔራዊ ቲያትር እየሰራች እያለ ሰራዊት ፍቅሬ ደግሞ በሬዲዮ ማስታወቂያዎችን እየሰራ እያለ ኢስት አፍሪካ ፊልም ፕሮዳክሽን ድርጅት አብርሃምና ጥላሁን የሚባሉ ግለሰቦች ማስታወቂያ እንዲሰሩላቸው ፈለጉ። ስራውም የአዋሽ ባንክ ማስታወቂያ ነበረ። ሁለታቸውም ከሚሰሩበት ቦታ ተጠርተው ተገናኝተው ስለ ስራው አወሩ። ከዛ ስራ በኋላም አብረ መስራታቸውን ቀጥለው የበርካታ ድርጅቶችን ማስታወቂያም ሰርተዋል። በዚሁ ጥምረታቸውም ከሁለት አስርት ዓመታት በላይም ቆይተዋል። ወደ ህዝቡም ዘልቀው እንዲገቡ አድርጓቸዋል። በዚህም የራሳቸውን የማስታወቂያ ድርጅት ከፍተው እስከ መስራትም ደርሰዋል። ሙሉአለም ያላመነችበትን ስራ ክፍያው ብዙ ቢሆንም አትሰራም ይሏታል። ታዲያ አሁን ላይ ከሰራዊት ፍቅሬ ጋር መስራቷንም አቁማለች። ምክንያቱም ደግሞ ከህዋት ባለሥልጣናት መውረድ ጋር ተያይዞም ይነሳል ስራቸው የሚደጉመው በነሱ ስለነበረ ከዛም በኋላ የገቢያቸው መቀዝቀዝ እንደለያቸውም ይነገራል። ከሰራዊት ፍቅሬ ጋር ረዘም ላለ ጊዜ አብሮ መስራታቸው በአብዛኛው ሰዎች ዘንድ ድብቅ ግንኙነት አላቸው እስከ መባልም ደርሰው ነበር። ይህም ነገር ደግሞ በግል ህይወታቸው ላይ ተጽዕኖ ፈጥሮ እንደነበርም ይነገራል። ለዚህም ማሳያ ደግሞ ራሳቸው ሚዲያ ላይ ቀርበው ስላላቸው ግንኙነት ለመናገርም ተገደው ነበር። አርቲስት ሙሉአለም ታደሰ ከአመታቶች በፊት ከብሔራዊ ቲያትር መባረሯም ይታወቃል። የመባረሯ ምክንያትም የጊዜው የብሔራዊ ቲያትር ኃላፊ የሴትነት ጥያቄ ጠይቋት እንደነበረም ሲወራ ነበር። እንደዚህ አይነት ወሬዎች አሁን ላይ በብዛት የተለያዩ ሰዎች በተለይም በሴት አርቲስቶቻችን ላይ የሚወራ ጉዳይ እንደሆነ ይታወቃል። ታዲያ ሙሉ ዓለምም የዚህ ተጠቂ ሁና እንደነበር ይገለጻል። በስራ ቦታ ላይ የሚፈጸም ፆታዊ ትንኮሳ በሴቶች ላይ ከሚፈጸሙ ጥቃቶች ፆታዊ ትንኮሳ አንዱ ሲሆን፣ ኃይልን በመጠቀም በሌላ ሰው ላይ ያለ ፍላጎቱ ወይም ያለ ፍላጎቷ የሚፈጸም ማንኛውም የወሲብ ድርጊትና የወሲብ ድርጊት የመሰሉ ለመልካም ጸባይ ተቃራኒ የሆኑ ድርጊቶችና ትንኮሳዎች ያጠቃልላል። ጥቃቶች ሊፈጸሙ ከሚችሉባቸው ቦታዎች የስራ ቦታ አንዱ እንደሆነ የተመለከተ ሲሆን በስራ ቦታ የሚፈጸሙ ፆታዊ ትንኮሳዎችም ለኢትዮጵያ አሰሪና ሰራተኛ ሕግ የግልና የመንግስት ውስጥ ተካቶ ይገኛል። በአሰሪና ሰራተኛ ጉዳይ አዋጅ ቁጥር 1156 እዝ ባር 11 በአንቀጽ 2 እዝ ባር 11 እና 12 ስር እንደሰጠው ትርጉም ወሲባዊ ትንኮሳ ማለት በንግግር በምልክት ወይም በሌላ ማንኛቸውም አድራጎት አንዱ ሌላውን ከፈቃዱ ውጭ ለወሲባዊ ተግባር ፈቃደኛ እንዲሆን ማባበል፣ መገፋፋት፣ ተጽዕኖ ማሳደር ነው። እንዲሁም ወሲባዊ ጥቃት ማለት ኃይል የተቀላቀለበት ወሲባዊ ትንኮሳ ወይም የዚሁ ድርጊት ሙከራ ነው በማለት ትርጉም ሰጥቶት ይገኛል። በአዋጁ አንቀጽ 14 ስር እንደተደነገገው በስራ ቦታ ወሲባዊ ትንኮሳ ወይም ጥቃት በመፈጸም ከተከለከሉ ተግባራት አንዱ ሲሆን ሰራተኛው በአሰሪው ወይም በስራ መሪው ወሲባዊ ትንኮሳ ወይም ጥቃት የተፈጸመበት እንደሆነ ያለማስጠንቀቂያ የስራውን ለማቋረጥ የሚያስችል አንዱ ምክንያት ነው። የአሰሪና ሰራተኛ ዋጅ ቁጥር 1156 ዝባር 11 አንቀጽ 12 ዝባር 1 ዝባር ለ። ይሄው ሰራተኛ ለተፈጸመበት ጥቃት እንደ ጥቃቱ አይነት አግባብ ባለው ወንጀል ህግ መብቱን ማስከበር የሚችል መሆኑ እንደተጠበቀ ሆኖ ሰራተኛው የስራ ውሉን በሚያቋርጥበት ወቅት ተገቢውን ካሳ ማግኘትም ያስችለዋል። በአዋጁ አንቀጽ 41 ዝባር 2 ስር እንደተገለጸው ሰራተኛው ስራውን ለማቋረጥ የተገደደው በተፈጸመበት እጾታዊ ትንኮሳ ሳቢያ ከሆነ ከስራው ስንብት ክፍያው በተጨማሪ የቀን ደሞዙ በ90 ተባዝቶ ይከፈለዋል። ውድ የቻናላችን ቤተሰቦች አብራችሁን ስለቆያችሁ እናመሰግናለን። እንደዚህ አይነት ታማኝ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳይዘነጋ። የዛሬን እዚህ ጋር አበቃን።